አቤት አቤት አቤት አቤት! ፀሐይ አቤት! ቃጠሎ! እፎይ ተመስገን አምላኬ። ጎሽ ጎሽ ጎሽ፣ የደላችሁ እናንተማ ተኙ፣ ምን ሀሳብ አለባችሁ? እኔ ሰው ፊት እያየሁ ፀሐይ ከብርድ እየተፈራረቀብኝ አልጋ እነግዳለሁ ብዬ ልቤ ወልቋል፣ እናንተ ነገር አለሙን ትታችሁ ተኝታችኋል። ኧረ ተኙ፣ ተ ተኙ እናንተ ምናችሁ ተነካ፣ ቀን ከሌት ሳታማርጡ ተጋደሙ። የፈረደባት ጥፎርቃለች ቃለች አይደለም፣ በፀሐይ ተጠብሳ እያመጣች በተኛችሁበት ባፍ ባፋችሁ ታቆርሳችኋለች። ምን አለ ጨራሽ እየተገላበጡ ማንኮራፋት። አትነሳም ዛሬ? ገብሬ ገብሬ፣ አንተ ገብሬ እረ እንደው ምን ይሄ ሬሳ፣ እኔ እዚህ ቆሜ ስለፈለፍክ ትከሻህን እንኳን ከበድ አይልህም። በዚህ አይነት ሌባም ገብቶ ተሸክሞ ቢሄዳ። ነግቷል፣ ረፍዷል፣ ተነስ። ሰው ስንት ጉዳይ ከውኖ ይመጣል፣ አንተ እዚህ ተጋድመሃል። እንዴት ደልቶሃል። ኦ፣ የት ለመሄድ ነው በጠዋት የተነሳሽው በጠዋት የተነሳሽው? ላይ ላይ ፀሐይ ልትጠልቅ ምን ቀራት? በልተነስ ቀትር አልፏል። እንደ ትንሽ አይቆረቁርህም። ቆረቆረም ገብሬ ሐሳብህን ጥለተኛለ። ልጆቹም ቤቱን ያጽዱ። ተነስ። ጭራሽ ቤቱን የጎረምሳ ቤት አስመስለኸው የለም እንዴ? ልብሱ ያንተው ነው፣ መልሰ መልበሳ አይቀር እንደው ምን ልሁን ብለህ ነው እንዲህ እንደ ጤፍ ወለሉ ላይ የዘራኸው? ደህና ድረሻል። ኧረ እባክህ ትንሽ እንኳን እንደንገጥ በልና ተነስ። ብዙ የምታግዘኛለህ ብደግ እን ቤተሰብ ሰላም አይደለም። ምን ነው? ታግዘኛለህ ያልሺው ምኑን ነው? ይሄ አልጋ ባልጋ ያላችሁትን ፕሮጀክት እኮ እኔ ትከሻ ላይ ጥላችሁትን የተኛችሁት። ምን ችግር ተፈጠረ ደግሞ? አሀ ችግሩማ እኔ ብቻን ክልን ክል ሲሉ መዋል ነው። ላግዝሽ የለ የትነሽ የለ እንደው ዝም ብሎ ብቻ ያለ ሐሳብ መብላት መተኛት። ኧረ ተይ ጥፌ። ይሄ እኔ ብቻ ነኝ ለዚህ ሥራ ያለሁት የሚል ንግግርሽ ልጆቹ ጆሮ ይገባና ኋላ መቃየም እንዳይፈጠር። እችን ትወዳለች ጥፎርቅ። እና ማን ነው አልጋውን እየተሸከመ እያዞረ ገበያ እያመጣ ያለው ኃይሉ ነው ብሌናት፣ ጠቢቡ ነው አንተ። ይኸው ዛሬም በጣዋት በተስኪያን አልጋውን ይዤ ሄጄ ምእመኑን ሁሉ ጉድ ሳሰኘውን ያረፈድኩት

ከብት ሳግዶ አልኩ እንጂ ምን አለበት አገላብጠው ቢያዩት። ከገዙት ሰውማ ፊት ማየት የለበትም። ይሄ መቼስ አልጋ ነው። ቢያዩትም ቢነኩትም አይሟሟም። በዚህ ከለመዱ ግን ነገ ምግብ ቤት ገብተን መጣፈጡን ቀምሰን ካላረጋገጥን አናዘም ሊሉ እኮ ነው ወይ? ጥፌ ቢሉስ ታዲያ ምን ክፋት አለው? እንዴት ክፋት የለውም። ንግድ መስሎኝ ያዝ ነው። ጠበልጠዲቅ መሱልኝ ነው እንዴ? ታዲያ ምን ይሻላል? ተያለሽ አንድ ፊቱኑ ልመና ይሻላል። ይሄንን አልጋ እሸጣለሁ ብዬ ከምነሳ ልመና ብገባ ኖሮ ይሄን የረባ ሳንቲም አገኝ ነበር። ስሙ ብቻ ነው የተረፈኝ። ወይ ቀደም አድርጋችሁ ስራሽ ልመና ነው ብላችሁ ብትነግሩ ይኖሮ ቁርጤን አውቄ ነጠላን ጥፌ በለመንኩ። ወጪ ብቻ ለልመና እንኳን አንድ ነጠላ ይበቃል። ሳጥኔን እየበረበርኩ የኖረ ነጠላየን ሁሉ አደባባይ ለአደባባይ ስጎትት ውላለሁ። አልጋውና የአንችን ነጠላ ምን አገናኛቸው? እንዴት አገናኛቸውም? አልጋውን እሸጣለሁ ብዬ መስሎኝ በራሴ ልብስ ሽክ ብዬ ሰው ፊት ቀርበው አንድ ጨርቃናቴ ላይ ጣል አድርጌ መውጣት እኮ አላቃተኝም። ለስማችንም ለክብራችንም አይበጅም ብዬ ነው እንዴ። ምንስ ቢሆን እንዴ ባለ ሀብት መባላችን ቀረ እንዴ? እቺ ደግሞ አልጋ ሸጣ ከምታገኘው ነጠላ አትገዛም ተብዬ ራሴ ተሰድቤ እናንተንም እንዳላሰድብ ብናገር ብናገር ሁሉም ጆሮ ዳባለ ምን ከፋይ ነው የምትይዩ። ይሄ ፎቶግራፊሽ እንደሆን ከተማውን አጥለቅልቆታል። ምን ጎድለብሽ? በስተርጅና ዝነኛ ሆነሻል። ለማኝ ሆን ሽበል እንጂ የእኔ ቢጤ እንኳን በስተርጅና ልመና ሲገባ ይታዘነለታል። እኔ እኮ የሀገር መሳቂያ ነው የሆንኩት። ዕድሜ ለእናንተ ከእናንተ ገጥሜ ተዋርዳችሁ አዋረዳችሁ የማንም ውሪ እየተከተለ ማዘር አልጋ ሲለኛዋል ማዘር አልጋ አሉሽ። ሳቅ ሳቅ። አንተማ ምን አለብህ፣ ሳቅ። የተከበርኩ የተፈራሁትን ሴትዮ የአደባባይ ማላገጫ አረጋችሁኝ። እናትና አባት ያወጡልኝ ስም ቀርቶ በእናንተ ብጣሽ ብረት ስሜ ይነሳ ምን አለ? እግዚአብሔር ያክብራችሁ። ምን ነው እናንተ እናንተ አበዛያሽ ተስማምተሽ ወደሽ የገባሽበት ስራ አይደለም ወይ? ምን ጠብ ብሎልኝ ያውቃል? ታዲያ ይኸው ሰው ፊት የምቀርብበትን ልብስ ሁሉ ለዚህ ስራ አውጥቻ አውጥቻ እርቃኔን ቀርቻለሁ የነጠላ የሻሽን ውጭ እንኳን ሸፍኑ ብል ይኸው ሰሚያጥቻለሁ። አንቺ ራስሽ የሥራው ባለቤት ነሽ፣ እንግዲህ ሼር አለሽ፣ እንደ ሼርሽ ከትርፉ ማግኘትሽ አይቀርም። ምን ሼር ነው ይሄ? ሸር ነው እንጂ ሼር አለሽ እያላችሁ አደባባይ አጋልጣችሁ አወጣችሁኝ። እናንተ የት አላችሁ? የት ሄድን? ይኸው ተኝታችኋል። እንዲ እድሜን ዛሬ ተኝቼ ባረፍት። ኧረ እኔም የአቅሜን ገበያ በማፈላለግ እየሰራው ነው። ሌሎቹስ ምን እየሰሩ ነው? ሌሎቹ ሌሎቹማ ያሉበትን ሁኔታ መቼም የምታውቂው ነው እኮ። ያሉበትን ማወቂ አይደለም አንጀቴን ያሳረረው። እነሱ ይሸረሸራሉ፣ እኔ እዚህ የእነሱን አልጋ ቸረችራለሁ። ወይ ጉድ፣ ወይ ጉድ አይደለም ኃይሉ አሜሪካ ከገባ ወዲህ ድምፁን ሰምተን አናውቅም። የበላው ጅብ አልጮኋል። እሱ ፈረንጅ ሀገር ለፈረንጅ ሀገር ሚስቱን ይዞ ይንሸረሽራል፣ እኔ እዚህ እድሜን ሙሉ ስገነባ አይኖርኩትን ስሜን ይሸረሽራለሁ። እሺ እቺ ሴኔዋ ልጅ ሌላዋ ባለሼር ብሌን፣ ብሌንና ባሏ ሴት አሉ ብሌንና ጠቢቡ እንግዲህ የጫጉላ ሽርሽር ላይ ናቸው። በገዛ እጄ እስቲ በገዛ እጄ ጫጉላ ያስፈልጋችኋል ሂዱ ብዬ ልኬ እነሱ አለማቸውን ሲቀጩ እኔ እዚህ አፈር እንዳነሰው ተክል እያደር ልቀጭጭ። እነሱ ባለመኖራቸው ምን ጎደለ? ምንም አልጎደለም። ነገሩን ነው ያልኩት እንጂ፣ እንደውም የእነሱን ባለሽር መሆን በላተኛ ማብዛት ሆነ። አንድ ባህሩን ያለው የፈረደበት ቀን ከሌት ይሄን ብረት እየጠበሰ አልጋ ይጠፈጥፋል። አባ ከና የሚለው ጠፍቷል። የቸገረው ነገር ቢኖር ይናገር። የለም እኛ አለን። እናንተማ ማን ይተኛላችሁ? በይ ተነሳሁልሽ። ከሁሉ ከሁሉ የእኔ መተኛት ነው። ይህን ሁሉ የሚያናግርሽ አንተው ራስ። ካነሳኸው አይቀር አንተን ራስ ምታት ይሆን ምን አድርጌ። ምንድን ነው ዝምዝም። ምን እያሰብክ ነው? መኝታው ገብሬ ይኸው። ከዛሬ በኋላ ብተኛ እንቅልፌን ይንሳይ ከአንቺ ይለየኝ ሙች ለመሞቱን ያደርሰኛል። ቆይ የእኔና ያንተ ጉዳይ፣ ቄሱም ዝም መጽሐፉም ዝም የሆነበትን ምክንያት ነው የጠየቅኩህ። የእኔና ያንቺ ጉዳይ ይኸው፣ የሰርጉለት እንደ ሙሽራ የገባህ እቤቴ ገብተህ ቀርተሃል። እንደ ሙሽራ እቤቴ ገብተህ ቀርተሃል። የተጀመረው ሽምግልና በቅጡ ሳይቋጭ ለሚያውቁንም ለሚያደንቁንም ተጋብተናል ብለን ሳናሳውቅ ቡና እንኳን አፍልተን ሳንናገር፣ ዱ ተጠቃሉ አብሮ መኖር አለ የሰርጉ ለሊት ስታድር መቼም ሌሎቹ እንግዶች አብረው አድረዋል ብዬ አለፍኩ። ለሰርጉ የተዘጋጀውን ምግብም መጠጥም እያለቀ እዚህ ቤት የሰነበተው ጠያቀ ሁሉ ቀስ በቀስ ወደ የመጣበት ሲመለስ አንተን ባይ ባይ ይኸውቁ ልጭ እንዳልክ እንዳባወራ ተኝተ አረፍዳለ። የእኔ እዚህ መኖር ቅር ካለሽ ልሂድ። ሰውስ ምን ይላል? የሰውን ትተሽ የራስሽን ንገርኝና ልሂድልሽ። ምን ልሂድልሽ ልሂድልሽ እያልክ ታስፈራራኛለህ? ሂዳ እጥፍ ወርቅ ብቻዋን ለመኖር እንግዳ እንግዳናት አሉ እንዴ! ሰሞኑን ለካ በነገር ስትወጋግኝ የነበረው ለዚህ ሆኖ። የእኔን እዚህ መቆየት ካልፈለግሽው እውነቱን ንገርኝና ልሂድ። ሂድ። አልኮኮ ሰው ሁሉ ሄዱ ሄዱ፣ አንተ ስትቀር፣ እስኪ ታዛቢስ ምን ይጠረጥራል? ምን ይጠረጥራል? ባልና ሚስት ሆነን ተጋብተን ልንኖር እንደሆነ በብሌንና ጠቢቡ ሰርግ ላይ በይፋ አሳውቀናል። ሰርግም እንደግሳለን፣ የጥሪ ወረቀትም እንልካለን ብለን አፋችንን አበላሽተናል። እጅ አጠረና የነ ብሌን ሰርግ ብዙ አስወጥቶናል። አሁን ደግሞ የእኛ ተጨምሮ በምን አቅማችን እንችለዋለን? አልጋ በአልጋ ትንሽ ይስራና ደህና ገቢ ስናገኝ ይሁን ብለን ተስማምተን አራዝመነዋል። አሁን ምን አዲስ ነገር ተገኘ? ይሁን ሰርጉ ሲቆይ ታዲያ እንጠቃለላለን ተባብለናል እንዴ? እኔ እዚህ ቤት እየመጣሁ ሳድር የመጀመሪያዬ ነው። ሁለት ሳምንትህ እኮ ነው ከገባህ፣ ገብሬ በይ እሺ፣ እወጣልሻለሁ። ሲመቸን አብረን እንኖራለን። ሞት ከቀደመንም እንግዲህ የጀመርነውን የትዳር ጉዳይ በሰማይ ቤት እንቀጥልበታለን። ሙች እያልከኝ ነው? ሆሆ፣ አንቺ ምን በወጣሽና ትሞቻለሽ? ታዲያ እያናገርኩ ወዴት ኮዴት ትሄዳለ እንዴ? ሂድ አላልሽኝም? እንዲህ አሁን መሄድ ከአማረህ ሂድ፣ ግን ታግዘኛለህ ብያለሁ። ምኑን ነው የማግዝሽ? የዚህን አልጋ ሸክም ነዋ። ጧት አንተ ተኝተ ብቻዬን በተስኪያን ሄድኩ። አሁን ደግሞ ማህበር መሄዴ ነው። አልጋውን ተሸክመህ ትከተለኛለህ። ተሸክመ ትከተለኛለህ? ታዲያ ስንቱን እሰራለሁ እንዴ? ሞዴልነቱን ልስራ ወይስ ሸክሙን? ዝና እንዲህ ነው የሚያደርገው። እንዴት አደረገኝ? አሽከራ ማረሻ አረ ለመሆኑ ማን ነው እንድሸከም የፈረደብኝ የሥራ ክፍፍላችን ነው ናው አንቺ እኮነሽ አልጋው እንደ ዣንጥላ የቀለለ ነው ዣንጥላ ለምን እያልሽ ስታስተዋውቅ የሰነበትሽው እንዴ ደግሞ ጥላሽን ተሸክሜ ኋላ ኋላሽ እንደ ጩሎ ስትከተልሽ ለዋል እና የሆንም ብለ መሄድህ ነው ተሸካሚ ፈልገሽ አስከቲ ደህና ወይ አረባክ እንደው ፊትህን እንኳን ውሃ አስነክተው ውጣ ከአልጋ እንደተነሳህ እኮ ከሰው ጋር ልትቀላቀል ነው እግረ መንገዴን እታጠባለሁ ቆንጆ ፍርፍር ሰርቻለሁ። እህል አፍሳት ታረግ እንዳትወጣ። እግዚአብሔር ይስጥልኝ። ይበላው ተናገረች። ምን ማኩረፍህ ነው? ጥሩ ጥሩ፣ ስትመለስ እንነጋገራለን። መቼም ገና ዓይንህን ከመግለጥህ ብዙ አላወራ ብዙ ማወራሽ እኮ ማ እኔ የዘወትር የጠዋት ጠዋት ጸሎቴ ተናግሮ ክፉ ከሚያናግረኝ ሰው አርቀኝ የሚል ነው። በሄድኩልሽ። ዋ ዛሬ ማማ ማማ ቆይ አንድ ጊዜ ጠብቅኝ ኧረ እንደው ጥርስን እንዳትለቅም ቀስ በል ወዴት ምን ነው የት እየሄድሽ ነው ሞት ወደሌለበት እኔ እየቀለድኩ አይደለም ኧረ እኔም አልቀለድኩም ወዴት ነሽ ከየት ነሽ እያልክ አትከታትለኝ ብለህ ለስራ ጉዳይ ፈልጌሽ ስራ ረፍት የለውም አንተስ ብትሆን በሳምንት አንድ ቀን የሰንበት ዕለት እንኳን እረፍት ብታደርግ ምን አለበት? ብዙ ትዛዞች አሉ። እንኳን አረፌ እሁድንም ጨምሬ ሰርቼም ትዛዙን በወቅቱ ማስረከብ አልቻልኩም። ምን አስሬ ትዛዝ ትዛዝ ትላለህ? ትዛዙ የሰው እንጂ የፈጣሪ መሰለ? ካልደረሰ አልደረሰም ነው። ካልቻልክ ትፈነዳለ። ደጋግሜ የሚያግዝ ሰው እንዲቀጠርልህ ተናግር፣ አንተም ሌሎቹም ነገር ያላላችሁትም ምን ይደረግ። እሺ፣ አሁን የት ነሽ ነ? ምነው ባህል ይመስል እንደው መውጫ መግቢያ ትቆጣጠረኛለህ? ሪፖርት ፈልጌ ነውል ነው። የስራውን ሪፖርት ፈልጋለሁ። ምን አዲስ ነገር አለ? ምን ያህል አልጋ ይሸጥ? ጠዋት ቤተክርስቲያን አልጋውን ይዘሽ እንደምትሄጂ ነግረሽኛል። ስለሱም ሪፖርት ፈልጋለሁ። በቃ ይሄ ሪፖርት የምትለው በጽሁፍ ቢሆንማ ለሁላችንም ይቀል ነበር። ምን ሲደረግ ብለሽ ስለተቆጣሽ አይደል የተውለው። አሁንም በጽሁፍ ይሻለኝ ካልሽ ሳይረሳ በአስቸኳይ ሪፖርት ብታደርጊ ጥሩ ነው። እንደማን ነው ግን አንተን አለቃ አርጎ ሾመህ እንዴ? ያን አርጎ ይሄን ፍጠሩ እያልክ እንድታዘን ማን ነው ስልጣን የሰጠ እንዴ? ኃይሉ እስኪመጣ ድረስ የአልጋ በአልጋ ፕሮጀክት ተወካይ ስራ አስኪያጅ ሆኜ እንሰራ ስጠየቁ ሁላችሁም በሙሉ ድምፅ እንስማማለን ብላችሁ ፈቅዳችሁ አይደለም? ስራ አስኪያጅ ሆኝ፣ ታዲያ የስራውን ጣጣና ሀሳብ እራስ እንድትሸከመው እንጂ የትወጣችሁ ማለት ገባችሁ፣ እኛን መከራ እንድታበላ ነው ፈቀድ? ነው ጀማሪ ረኛ ከብቶቹን አያስተኛ አሉ። እኔም እናንተን መከታተል በጣም ነው የሰለቸ። የምትቀበሉኝ ከሆነ ኃላፊነቱን ብትቀበሉኝ እንደውም እርፍ ማለት ነው የሚፈልጉ። በዚህ ስራ ላይ ማን ጌታ ማን ሎሌ እንደሆነ መለየት ነው የቸገረ። የጋራ ስራ ነው፣ ሼር ነው ትላላችሁ። ስለምንካፈለው ብርና ስለምንካፈለው ትርፍ ሲሆን ሁሉም አፉን ያሾራል ስራው ላይ እየፈረደባቸው ብቻ ናቸው። ደፋቀናም ነው። እሺ ምን ይደረግ ነው ያደላቸው? ከክልል አልፈው ድንበር ተሻግረው ይሸረሸራል። እኔ እናንተ በአላን ማታን በከንቱ ላይ ጭላባችንን አፈሳል። እንዴ ስለ ስራ ብዙም አላውቅ፣ ግን ግን ግን እንደው ትንሽ አልበዛ? የበለጠውን ያዋጣሁት እኔ፣ የመስሪያ ቦታው የኔ አልጋውን አስተዋውቃለሁ ብዬ የምዞረው እኔ፣ የምሸከመው እኔ፣ በእድሜ የምበልጠው እኔ፣ ትርፍ የምካፈለው እኮ። እንዴት ያለ ጉድ ነው? ማማ ስለዚህ ጉዳይ ደጋግመን አውርተን፣ ቅሬታ ካለብሽ ሁላችንን በተገኘንበት እናወራዋለን። ተማብለን የሥራ ማስኬጃ ሳንቲም የጠየቁ እንደሆነ የለም የሥራ ማስኬጃ። ከአሁን በኋላ በራሴ ቀሚስና ነጠላ አደባባይ አለ ማስታወቂያ የሠራሁበትን ልብስ ለብሽ ኑሮ የመኖር አልችል አልችልም። መቀየሪያ ነጠላ እንኳን ግዙልኝ አላልኩም። ይህንን ማመልከቻ አስገቢና ሁሉም በተገኙበት ይወሰናል ብዬሻለሁ። እናንተ በወረቀት ተለክፋችኋል። ሁሉም በጽሁፍ ካልሆነ ሰው የተናገረውን አታምኑ። የማወራውን የምጽፈው እኔ አይደለሁ እንዴ? በቃ ተናገርሽ። ሲመጡ መናገርሽን እነግራቸዋለሁ። ተሸካሚ ንፈልጉ ብል አልሆነም ተሸካሚ። አልጋውን ተሸክሜ መዞሬ ለክብሬም ለስሜም አልበጀም። ለግርማ ሞገሱ እንኳን አንዳችሁ ተሸክማችሁ ተከተሉ። ምን እንደዝነጣ ተቆጠረብኝ። ይሄን ከማን ጋር አውርተሻል? እኔ ሰማይ መጀመሪያ የለም ጠዋት ብቻዬን ተሸክም ይዞ አሁን ደግሞ ብረት ተሸክሜ ማህበር ቤት ልሄድ ገብሬን አግዘኝ ብዬ ብለ ምን ሲደረግ አለ እኔስ የእናቴ አባት ዳለብኝ ስራው የጋራ መስሎኝ ብዬ ጥየላችሁ ይጃለ አሁን ወደ ማህበር ነው የምትሄጂው? እስኪ አንዳንድ ቀን እንኳን ከዚህ አልጋ ስራ ተንፈስ ብዬ ነው። ሰውም ታዘበኝ። እስከ መቼ መጣች ደግሞ አልጋዋን ልታስተዋውቅብን ተብዬ የሰው ማሽሟጠጫ ልሁ። አሁንማ በነፃነት መነጋገርም እኮ አልቻልኩም። አልጋ የሚለው ቃል ገና ካፌ ሲወጣ ሰው መገልበጥ ጀመረ። እኔ ሰርቼ መብላት አልቻልኩም። ማህበሩማ አልጋችንን ልታስተዋውቅ የምትችበት ጥሩ አጋጣሚ ነው፣ በወር አንዴ የሚመጣ ድል እኮ ነው። እኔም ቢሆን ተሸክሜው እሄዳለሁ እንጂ የዛሬው እድልማ አያመልጠኝም እኔ እኮ ነኝ ማህበርተኛዋ። አንተ ማን ነኝ ብለህ ትሄዳለህ? አባባ አብሮሽ ሊሄዳል ነበር። እሱማ አባ ወራ ነው ተብሎ እንዳይቀር በክብር ተጠቅቶ፣ እኔን ታዲያ ልጅ ብለሽ ብትወስጂ ምን አለበት? ነው ማህበራችሁ ለልጅ ቦታ የለው? ከአንተ ጋር ስነታረክ ያጠፋሁትን ጊዜ ይሄኔ ድግሱ ቤት ደርሼበት እንትን አብሬሽ እንድበጣፍ ቀጅኛ ወይም መብርሃት የስራና የረፍት የሚባል ጊዜ ላይ ኖረ ይ መጣው ማማ ልብሴን ቀያይሬ አልጋውን ይዤ እኔ ከተልሻለሁ። ስራህስ ማታ አንስቼም ቢሆን እሰራዋለሁ። ሪፖርት ያልከውስ የቀኑን ማታ አንድ ላይ እናወረዋለን። መጣሁ መጣው። ቢዝነስ ካርዶቹን ይዘሻል እዴ? ስራም አላጣሁ በዛው ይዤ እወጣለሁ። ባነሩስ ምኑ? ያ በትልቁ ያጻፍ ነው በትንሽ ዋጋ ብዙ አልጋ የሚለው ባነር እኔ አጠፋሁት እኮ አይወርዱት አርጄ። ከህፃናት ጋር ንግድ የገባ ሁለት ነው ምን ታደርጉ? የሰው ልካት አታውቁ? በሩጫ ደርስብሻለሁ። እትት በረደኝ። ብርድ ይበርታል ወይ? የማያኩት ሀገር ይናፍቃል ወይ? እስኪ ዝም በል ጠቢዩ። ዝም ብትል ትሞታለህ። ኧረ አልሞትም። ይኸው ብሌን ብሌን ግራ የገባ ነገር እኮ ነው። እነሱ ቢያድሩኛ ታዲያ እዚህ ደጅ ለኩርምት ብለን እነሱን ስንጠብቅ እናድራለን። የት ሄደች? እስኪ ባህሩ ጋር ደውልልን። ስልኩን አጥፍቶታል እንዴ። ነገርኩሽ እኮ ቅድም። የት ተብሎ ይፈለጋሉ? እሺ፣ ቤት ውስጥ የተፈጠረ አንድ ችግር ቢኖር ነው እንጂ እንዴት ሁሉም ተያይዘው ይጠፋሉ? ያ ጋሽ ገብረም ስልካቸውን አያነሱም። በቃ ማማ ታማለች ማለት ነው። ለምን ተዛልሽ? ካልታመመሽ ታዲያ ያለ ልማዷ ቤቷን ዘግታ የት ትገባለች? ቤት ውስጥ ሰው ጠፍቶ አያውቅም? በሕይወቴም ቤታችን እንደዚህ ተቆልፎ አይቼ አላውቅም ሰራተኛዋ ሴት ሄደች ወይ፣ ዘመድ ሞቶ ለቅሶ ተጠርተው ሄደዋል ወይ፣ አንድ ሰው ታሞ፣ የውጭ በር ቁልፍ መያዝሽ በጅቶናል እንጂ ይሄንን ሜዳ ላይ ፈሰን ቀርተን ነበር። የቤቱ ቁልፍ ግን እንዴት አንቺ እጅ ላይ? ቤታችን ተቆልፎ አያውቅም አልኩ። በሩ ላይ የሚንጠለጠል አንድ ለእናቱ ቁልፍ ነበር። እሱንም ዘግቶ ይዞት ሄደዋል። ቤት እንደማይኖሩ ቢነግሩ እንደምን መጣ በምን ያውቃል። መቼ ለጫጉላ ጉላ ሽር ሽር እንጂ አገር ለቀን አልሄድንም። ድንገት ቢመጡስ ብለው ቁልፍ አስቀምጠውልን ቢሄዱ ምን ይሆናል? ሌላ ቤት እንደሌለን ያውቃሉ። እርጉዝ እንደሆነሽ ያውቃሉ። ራስ ስነ ደግሞ ጥፋተኛ ወደ ቤት እየመጣን እንደሆነ ደውለን እንንገራቸው ስል አይሆንም እኛን ለመቀበል ብለው ሰርግ ደግሰው ይጠብቁናል ምናምን ብለ ድርቅ ያልኳን። አይደለም እማዘርሽ አካባጅ ናቸው። አንድ ሰርግ ለመደገስ የጠሩትን ሰው ብዛት ይተሻል። ደግ አደረገች እንኳን አካበደች። አልናገርም በማለት ምን ተጠቀመ? ያው ብርድ ያንዘፈዝፈኛል። እዚህ ጃኬቴን ሰጠሽ፣ ከሻንጣ ውስጥ ጋቢ አውጥቼ ደረብኩልሽ። ከዚህ በላይ ምን፣ ይህን አውልቄ ልስጥሽ? እሳት አላነድልሽ፣ ነገር እንግዲህ ክብሪቱን ማዘርሽ ቆልፎበት ሄደዋል። ከመንገድ ገብተሽ እንዳታርፊ እማማ ጥፎ ወርቅ ቤት እንኳን ሰው ወፍ ዝር የማይልበት ቤት ሆኖ ጭር ብሏል። ዛሬ ብትታመሚ ከእናትሽ ራስ አልወርድም። ኦኬ ይሄ ቤት ግን ተሸጧል እንዴ? ምን ማለት ነው ስልሽ፣ ውሻቹ እንኳን መኖር አልነበረበትም። አንተ እውነት ውሻ የት ሄደ? አንዴም አንድም ድምፁን አልሰማሁትም። ቦቢ ቦቢ ቦቢ ቦቢ። ቤቱ ቤቱ ሲሸጥ እኔ ማወቅ የለብኝም? አይ ግምቴ እንደ ተናገርኩ እውነት ነው እንጂ። በቃ ቤቱን ሸጧል። እኚህ ጋሽ ገብሬ እያሉ ማን ሰላም ያገኛል? አረተ በጥባጭ እያለ ማን ጥሩ ይጠጣል? ከሰው ራሱ ረጂን ዴን የመገመት መብት እኮ ነው። የሆነ ነገር ሳትሰማማ አፍ ያመጣልህን አትገምት። ጋሽ ገብሬን እኮ ደህና አድርጌ ነው የማውቃቸው። የሚሸጥ የሚለወጥ ነገር ከሌለ እንቅልፍ አይወስዳቸው። ለምሳሌ ባለፈው ለሰርጉ ቤቱ ሲጸዳ፣ የቆየ የአባይ ጫማ ተገኘና አውጥተው ለቆራሊው ሸጡት። ለምን ምን ያደርጋል አሉ። አባውራ ሊሆኑ አይደል እኔ ደግሞ ሰርጉ እንዳይረበሽ ብዬ ከቆራሌው እጥፍ ገዝቼኝ ቁጭ አደረ። እሳቸው የሚሸጡት ቢያጡ እማማን ይሸጧታል። ዛሬ ቤቱን ሸጡ፣ ምን ቀራቸው እንግዲህ። አረ አንቺ እኔ ውሸቴ ነው አታይም። እንደ ጋር ማማ ተፈልቀ ነገር ነገር ሲላቸው ቢቀመጥበት ሆኖ እ ለቅ እንዳልሽ የተፈጠረ ችግር ቢኖር ነው ወደ ገጠር ወይ፣ እኔ ቤቱ ራሱ ደስ አላለኝም። ወይኔ እናቴ ወይኔ እናቴ እናቴ አንዷ እናቴ አንቺ ዝም በይ ጎረቤት ትረብሻለሽ ብሌን ምንንም ሳታውቂ ለምን ታሟርቻለሽ እናቴ እኮ ናት ጠቢው ምን የሆነች ሽ ምን ሆኑሽ ምን እንደሆነች በምን አውቃለሁ እኮ ቀልቤ ገና ከዚህ ሴት ጀምሮ እየቀፈፈኝ ሜሄድ ስለያት መልሰን እንደማንገረኝ ልቤ ነግሮኝ እዚህ ልሃል፣ ስንወጣ በሩ ላይ አደናቅ ፎኝ ስወድቅ ሁሉም የደነገጡት ምልክት እኮ ነው። እማማ ሁል ጊዜ ከቤት ስትወጪ የሆነ ነገር ከለከፈሽ፣ ተመለሽ ወተሽ፣ በዛው ለመቅረትሽ ምልክት ነው ትለኝ ነበር። በቃ እናቴ ሞታ ነው። ወይኔ እናቴ፣ ምን አይነት ጣጣ ነው? ወይኔ እናቴ፣ ምን ነው ግን በሰበረው ባለ ዝናና በቀረብ ብሌ ደግሞ እኔም ብሎ ባለ ጫጉላ ይብቀሽ ይልቅ ይባይ ይብቀሽ አላበዛሽም እንዴ የት ልሂድ ቤት ለቅቄ እኛ ቤት እኒዳ ታዲያ እዚህ ጥቁር ሰማይ ላይ ብናፈጥ ምን እንፈጥራለን ብርድ አለ በዛ ላይ ይርብሻል አዎ እርቦሻል እኔ የተመላለስኩ መምጣታቸውን አረጋግጣለሁ አንቺ ግን ስንት ሰዓት ነው አሁን ሩብ ጉዳይ ለአራት ሻንጣው እዚህ ይቆያ እንዴ? ከቤቱ የሚወጣ ሰው የሚያጋጥመው አይታወቅም። ምናልባት ባይመለሱ እዛው እኔ ቤተሰቦች ቤት ማደራችን አይቀርም። እጄነሽ፣ ጨለማ ነው የምትረግጩን፣ እያየሽ እንደውም አልሄድም። እዛ ሄድን ደግሞ ነው ደህና የተኙትን ሰዎች መረበሽ ነው የሚሆነው። ከሁለት ሰዓት በላይ ተቀመጥን እኮ አስራ አምስት ደቂቃ ብቻ አይተናቸው ካልሆነ እንሄዳለን። በራችን ልክ አይሰራም። ቤታችን መብራት የለም። አንዳለብ አሸነፈች እንግዲ ሳምሶን ታደሰ፣ መሰረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነፃነት ወርቅነህ ነበሩ ይጫወቱላችሁ። ፀሐፊዋ መዓዛ ወርቁ ናት።